አሰልጣኝ አዲስ ያመሰግናለሁ። በግብ ተቀደማችሁ፣ በሁለተኛው አጋማሽ ደግሞ እናንተ ቀደማችሁ፣ ከዛ አቻ ወጣችሁ፣ እንዴት ገመገምከውን ጨዋታ? አዎ በሁለቱም በኩል የነበረው የኳስ ጨዋታ የመሸናነፍ እንትን በጣም ጥሩ ነበር። ለዛ ነው ጎሎች አራት ጎሎች የገቡት። የመጀመሪያ 45 ላይ ቲማችን እንትን ኳስ በመጫወት ብቻ ይረካ ነበር። እነሱ ጎል ማግባት ፈልገው እንትን አሉ፣ ጎል አገቡ፣ መሩን ሁለተኛ 45 ያወራ ነው በቃ ይሄ ነው፣ ጎል ማግባት አለብን ነው የሚለው ነው። የተሻለ እንቅስቃሴ ነበር። ለዛ ነው ሁለት ጎል አግብተን ስንመራ የነበረው። የሆነ ክፍተቶች አሉብን የመጨረሻ አካባቢ ኳስ የመጠበቅ የመከላከል እንትናችን ዛሬ የተቀናጀ አይደለም። ምናልባት ኮች ተመራቹ፣ በሁለተኛው አጋማሽ ስትመለሱ ቡድንክ ብልጫውን ለመውሰድ ሞከረ በእንቅስቃሴ በግብ ከዛ በኋላ ግን ሁለት ጎል ካስቆጠራችሁ በኋላ መቀዛቀዞች ነበሩ። ምናልባት ሁለቱን ጎሎች አስቆጠራችሁ አሸንፈናል የሚል ስሜት ተጫዋቾች ውስጥ ነበር ማለት ይቻላል? አዎ ውስጥ ያለው ስሜት እንግዲህ አይታወቅም። በእርግጥ ያገባንበት እንትን ያልጠበቅ ነው ነው። ምክንያቱም የመጀመሪያው አርባ አምስት ደቂቃ ላይ የነበረን እንቅስቃሴ ጥሩ አልነበረም። ቶታሊ የበላይነቱን እነሱ ወስደዋል፣ በእንቅስቃሴም በጎል በማግባትም ቦታ የያዛችን የቦታ ጫዋታችን ቶታሊ ትክክል አልነበረም እና እነሱ በተሻለ ሁኔታ በተለይ መሀከል ላይ የነበሩት የኛ ልጆች አልተቆጣጠራቸውም፣ በነፃነት ይጫወቱ ነበር። ሁለተኛ 45 አይተ እንደሆን ሁለቱን ቦታ ነው የቀየር ነው፣ ሁለት ሜድፊልድ ተጫዋች ነው እንትን ያደረግ ነው። የተሻለ እንቅስቃሴ ነበር፣ ጥሩ ነበር፣ ሁለቱን ጎል እስከምናገባበት ድረስ። ከዛ በኋላ የሆነ የመዳከም እንትን ነበር። እንደገና ወደ መጨረሻው ደግሞ የመንቃት እንትን ነበር። ቶታሊ ግን ኳስ ጨዋታው በጣም ጠንካራ ነው። እነሱም ለማሸነፍ ይሄዱ ነበር፣ እኛም ለማሸነፍ እንዴት ነበር። በተለይ የምናገኛቸውን ኳሶች፣ እነሱም የሚያገኛቸውን ኳሶች ጎል ለማግባት ነበር። ከረፍት በኋላ የነበረው እንቅስቃሴ እና ጥሩ ፉክክር ነበር። እኔም አመሰግናለሁ። አሰልጣኝ ገብረ ክርስቶስ አመሰግናለሁ። የተወሰነ ብልጫዎችን በመጀመሪያው 15 ደቂቃዎች ተጋጣሚያችሁ ለመያዝ ሞክሮ ነበረ። ከዛ በኋላ ግን በእንቅስቃሴ ወደ ጨዋታ ገባችሁ፣ ግብ አስቆጠራችሁ። ከዛ በኋላም መቀዛቀዞች ነበሩ። እንዴት ነበረ ግን በአንተ እይታ? የዛሬው ጨዋታ ጥሩ ነው፣ የተንቀሳቀስ ነው፣ ነገር ግን የተፈላጊውን ያህል አይደለም። አሁንም ከዚህ በላይ ማድረግ የሚችሉ ናቸው እና ከዚህ በላይ ማድረግ እንችላለን እንደ ቡድን። ስለዚህ ወደዛ ነው መምጣት ያለብን እና እንቅስቃሴው መጥፎ አይደለም። አንደኛ ይሄ ሜዳ በጣም አስቸጋሪ ነው፣ እነሱ ሁሌ የሚሰሩበት ነው። ስለዚህ ከኛ ይበልጥ በደንብ ያውቁታል እና ጥሩ ነው እንቅስቃሴያችን እላለሁ። ኮች፣ ምናልባት የተወሰነ ብልጫ ለመያዝ ትሞክራላችሁ፣ ከዛ በኋላ ብልጫ ይወሰድባችኋል። ተጋጣሚያችሁ ረዘም ላለ ጊዜም ብልጫ እየወሰደባችሁ ነበር መርቷችሁም ነበር ከተመሪነት ወደ መመራት ገብታችሁ ነበር እና ያ ከምን አንጻር ነበረ? በኋላ ላይም አቻ የሚያደርጋችሁን ግብ ወደ መጨረሻ አካባቢ አስቆጥራችኋል እና የተወሰኑ ውጣ ውረዶች ሜዳ ላይ ይታዩ ነበር፣ ወጣ ገባ ነገር፣ ያ ከምን አንጻር የመጣ ነው ማለት ይችላል? እንግዲህ ያው አንዳንድ ጊዜ እንዲህ አይነት ነገሮች ይከሰታሉ። ነገር ግን ብልጫ ተወስዷል ብዬ አላምንም፣ ምክንያቱም ቀድመን እኛ አስቆርተን እኮ መርተናል። እግር ኳስ ውስጥ ያለ ነው። ትመራለህ ትመራለህ? ይሄ የጨዋታው ሂደት ነው በጨዋታው ሂደት ውስጥ ግን ጥሩ እንቅስቃሴ የተሻለ የጎል ሙከራ አድርገናል ለምሳሌ አሁን ከዛ ጎል በፊት ዳንኤል ያገኘው ኳስ ባዶ ጓስ ነው ዘጠኝ ቁጥራችን ማለት ነው ግን ኳሱን ሲስብ ጊዜ ወሰደበትና ተነካ እንዲህ አይነት ጎሮቾ የፈጥነ ድብ ውሳኔ አለመስጠት ነው አሁን ችግሩ ይሄ ይሄ ደግሞ ከራስ ከተፈጥሮ ነው የሚመጣው አሰልጣኝ ሰባ ሜትር ነው የሚያደርስ 30 ሜትር ያጥቂው ነው ይሄ ከስነ ልቦና የሚመጣ ነው ይሄን ደግሞ በየጊዜው በጨዋታ ሂደት እያሻሻሉት ይመጣሉ ብለን እናስባለን። ያ ነው ነው የምለው ምናልባት በዛሬው ጨዋታ ላይ ጠንካራና ደካማ ጎን የቡድኔ ይሄ ነው የምትለውናለ ይሄን ለራሳችን እናቆየው፣ ምክንያቱም ድክመታችንን ለራሳችን ነው የምናሻሽለውና፣ በእያንዳንዱ ስራ ላይ እንኳን የክለብ ቀርቶ የግለሰብ እንኳን እኛ ጋር አይወራም፣ ምክንያቱም ኢንዲቪጁዋል ነው የምናው ጉዳዩ። ሊያሻሽል የሚፈልገው ቡድኔ ነው ለህዝብ መንገዱ ምን ጥቅም አለው? ጥቅም የለውም። ከምን አንጻር እንዳልኩኝ መቼስ ትረዳለ ብዬ አስባለሁ። ግብ አስቆጠራችሁ፣ ከዛ ተመራችሁ፣ ሁለት ጎል አስተናግዳችሁ በኋላ ከኋላ ተነስታችሁ ደሞ አቻውናችኋልና ከዚህ አንጻር ይሄ አሁን ለምሳሌ ጠንካራ ጎን ነው ብዬ አስባለሁ። ና ከዚህ አንጻር የምትለይ ነገር ካለ ብዬ ነው። እንዴት መሰለ፣ ደማን ቴዲ አሁን በገባን ሰዓት የመጀመሪያ 15 ደቂቃዎች፣ ይሄ እኮ በተጫዋች ላይ ይመጣል። አጋጣሚዎች፣ አንደኛ ሲዳማ የሚጫወተው በሚደርሱ ለጫወቱ ስላለ ከኛ ይልቅ አክቲቭ ናቸው። ይሄ አንዱ ነው። ሁለታው ተጫዋቾች ከሜዳ ከረፍት በኋላ ሲገቡ አይተትሆን መቀዛቀዝ አለ። ይሄ የሚመጣው እዛ ቆይተ ስትመጣ እዚህ ጋር የምታደርገው እርሚ ጋር በበቂ ሁኔታ ተጫዋቾች ኢፌክቲቭ ሆኖ አለመስራት ነው። ያ ነው የሚያመጣውና ከዚህ አንጻር ነው የተፈጠረው። አመሰግናለች።